ኦሮሚያ ባንክ የቲቪ 57 የቢዝነስ ዘገባ አጋራችን ነው፣ ከልብ እናመሰግናለን። በድጋሚ እንደምናመሻችሁ ክቡራን ተመልካቾቻችን፣ አሁን ከኢትዮጵያ ቴሌቪዥን የሰዓቱን የቢዝነስ ዜና ወደ እናንተ እናደርሳለን። አሚር ጌሱ ነኝ፣ አብራችን ቆዩ። የፋይዳ መታወቂያ መዝገባ በትኩረት እየተሰራባቸው ካሉ ተቋማት መካከል ትምህርት ቤቶች ተጠቃሽ ናቸው። በተለይ በ2017 ዓ ም በሁሉም ትምህርት ቤቶች ተማሪዎች የልደት የምስክር ወረቀት እንዲኖራቸውና የፋይዳ መታወቂያ መዝገባ እንዲያካሂዱም ተደርጓል። ባልደረባችን ዛህራ መሐመድ በተለያዩ ትምህርት ቤቶች በመዘዋወር ተማሪዎችንና መምህራንን አነጋግራለች። እንከታተላት። ስሜ ሊዲያ መስፍን ይባላል። እና የምማረው ምዕራፍ ትምህርት ቤት ነው። እና ክፍሌም ስድስተኛ ክፍል ነው። ፋይዳ መታወቂያ ለሚኒስትሪ መቀመጫ ያገለግላል። እናም ደግሞ እሱ ከሌለች በቀጣይ ዓመት መመዝገብ እንደማችን፣ ቅዳሜ ዕለት ነው የወሰደው። እናም ፎርም ተሞልቷል የእጅ አሻራ ነበረ እና የአይን አሻራ ተደርጓል እና ፎቶም ተነስተናል። አሁን እኛ የስድስት ሀያ ክፍል ተማሪ እንደመሆናችን መጠን ለሚኒስትሪ በጣም ጠቃሚ ነው። መጀመሪያ ስም ይጠይቃሉ ከዛ ደግሞ እሰማሽን ከነገርሻቸው በኋላ ፎቶ መነሳት ይኖራል። አሻራ የእጅሽ አሻራ ሙሉ ጣቶችሽን ትሰጫለሽ። የፊት ገጽታሽን እንዳለ ሰጭኛ። ከዛ ከፕሮሰሱ በኋላ በቴሌ ወይም ደግሞ በስልክሽ ሚሴጅ ከደረሰች በኋላ ማውጣት ትችላለች። ሌሎች ልጆች ፋይዳ እንዲያወጣ በመክራቸው ለሌሎች ተማሪዎች በጣም አስፈላጊና የማንነታቸው መገለጫ ነው ለስድስተኛ ክፍል ለሚኒስትሪ ፈተናና ለትምህርት ቤት ከአንድ ትምህርት ቤት ወደ አንድ ትምህርት ቤት ለመዝገቢያ ካርነት እንደሚያስፈልግ ለትምህርታችን ለ2018 ምዝገባ ለምዝገባ እንድናመች እናም ደግሞ ሌላ ጥቅሙ ደግሞ በምንሄድበት አካባቢ መታወቂያ ስንጠየቅ ደግሞ እሱን እንደምናሳይ ሳል መታወቂያውን ካወጣ በኋላ ወረቀቱን የደረሰኝ ከዛ እሱ ደግሞ ሚሴጅ ገብቶልኝ ገና ላወጣ ነው። እንደ ትምህርት ቤታችን ያደረግነው ነገር ለተማሪ መጀመሪያ ለተማሪ ግንዛቤ እንሰጣለን። ለሁሉም ተማሪ እዚህ ውስጥ ያለው ክን ኬጂ ወደ 755 ተማሪ ያለን፣ ይህን ሁሉ መጀመሪያ እንደንትኑ ከአምስት ዓመትና ከዛ በላይ ያሉት ተማሪዎች የፋይዳ መታወቂያ ማውጣትና የልደት ሰርቲፊኬት ግድ ስለሆነ ስለተባለ አሁንም እኛም በሱ መሰረት ለልጆች መጀመሪያ እዚህ ሰልፍ ስነ ስርዓት ላይ በየክላሱ ግንዛቤ በቂ ግንዛቤ ሰጥተናል። የሌለና ያለው ደግሞ አሁንም ቅርብ ደግሞ እኛም ለይተን በየስም ጠሪ ነግረን በመመራ የማስተማር በኩል ያወጣ ያላወጣ ተማሪ ብለን ለይተን ያላወጡ በትምህርት በትምህርት ሰዓት ውጭ ከዚህ ወጥቶም ሂዶ እንዲያወጡ ሌላም ደግሞ ከመጠን በላይ ከሆነ ደግሞ እንደውም ድጋሜ ከነሱ ጋር ተነጋግረን መልሰን ማሽኑ ወደ ትምህርት ቤት ገብቶ እንዲያወጡ እያደረግን ነው። ስለዚህ በቂ ግንዛቤ ያሉ ተማሪዎችም ለወላጅም ሰጥተናል። በዚህ መሰረት እንደም እንዲያጋጣሚ አጋጣሚ ለመምህራኖች ራሱ አብዛኛው መምህር የፋይዳ መታወቂያ እዚህ ነው ያወጣ። እስከ ሰኔ እንጨርሳለን ብለን እንገምታለን። አሁንም ድጋሜ ከወረዳ ጋር ተነጋግረን እዚያም ብትን ለማሰራት ዝግጅ ነን ማለት ነው። አዋሽ ባንክ አዋሽ ብር ፕሮ የተሰኘ የነዳጅ ክፍያን መፈጸም የሚያስችል መተግበሪያ መጀመሩን ይፋ አደረገ። ባንኩ ለደንበኞች የሚሰጠውን የባንክ አገልግሎት በቴክኖሎጂ የተደገፈና ዘመኑን የዋጀ ለማድረግ እየሰራ መሆኑን ገልጾ ዲጂታል የነዳጅ ክፍያ መፈጸሚያ አዋሽ ብር ፕሮ መተግበሪያን ከትራንስፖርትና ሎጂስቲክስ ሚኒስቴርና ከኢትዮ ቴሌኮም ጋር በመተባበር የተዘጋጀ ነው ብለዋል። የክፍያ መተግበሪያው የባንኩ ደንበኞች የትም ስፍራ ሆነው የነዳጅ ፍጆታ ክፍያዎቻቸውን መፈጸም እንደሚያስችላቸው የአዋሽ ባንክ ተጠባባቂ ፕሬዚዳንት ታደሰ ገመዳ ተናግረዋል። ይህ ቴክኖሎጂ በሁለት መልኩ ይሰራል። አንደኛ በአዋሽ ብር ፕሮ ላይ ሆኖ ኪዋር ኮድን በመጠቀም እኛ በየማደያዎች ኪዋር ኮድ እናስቀምጣለን። በኪዋር ኮዱ ነዳጅን ሲቀዱ ክፍያ መክፈል ይችላሉ። በሁለተኛ ደግሞ ዩኤስኤስዲ የሚባል አለ። እሱ ኖርማሊ ብን ኮኔክሽን በሌለበት አካባቢ የሚሰራ ስለሆነ ይበልጡኑ በተለይ በዚህ ከአዲስ ውጭ አንዳንድ ቦታ ኮኔክሽን የሌለባቸው ነዳጅ ማደያዎች አካባቢ እሱንም ተጠቅሞ ክፍያ መክፈል ይችላሉ ማለት ነው። ስለዚህ ሁለቱን አማራጭ ተጠቅሞ ነዳጅን መቅዳት ይቻላል። ያንን ነው ወደ ማርኬቱ ያመጣ ነው። ሪፖርተራችን የዶሚያስ ንጉሴ እንደዘገበው አዋሽ ባንክ መተግበሪያውን እውን ለማድረግ የመተግበሪያውን አጠቃቀም በተመለከተ ዝርዝር መመሪያ እንዳዘጋጀና በዲጂታል ክፍያ ስርዓት ከበርካታ መንግስታዊና መንግስታዊ ካልሆኑ አገልግሎት ሰጪ ተቋማት ጋር በጋራ በመስራት ላይ እንደሚገኝም ተጠባባቂ ፕሬዚዳንቱ አያይዘው ገልጸዋል። እኛ እንደ ባንክ አዳዲስ ቴክኖሎጂዎችን ይህ መንግስት እየሄደበት ያለውን የዚህ የፋይናንሻል ኢንክሉዥን ከዛ አልፎ ደግሞ የዲጂታል ኢኮኖሚ ከፍጥር አኳያ በመንግስት ደረጃም ትልቅ ተይዞ እየተሰራ ነው ያለ ነው። በዛ ሄደ ደግሞ እኛ እንደ ባንክ መሪ ባንክ እንደመሆናችን መጽልን በግል ባንክ ደረጃ አዋሽ ቀደምት የግል ባንክ ነው። በኢኮኖሚ ደረጃም ትልቅ ሚና እየተጫወተ ነው። በዚህ ስራ ከተማ መስተዳደር የውሃ እና ፈሳሽ አገልግሎት ክፍያን በዚህ ዲጂታል ከማድረግ አኳያ ሰርተናል። ይህንን አሁን ወደ ፊሉ ያመጣን ደፍኔትሊ የኤሌክትሪክን ያው ገና ህግ ወጥቶለት ስርዓት ወጥቶለት የመጠቀም በሀገር ደረጃም እየተሰራበት ያለው ነገር ያለ ይመስለኛል። ወደዛም ደግሞ እንመጣለን። ክብሯን ተመልካቾቻችን፣ ከኢቲቪ 57 የቢዝነስ ዜና አሁንም ቀጥሏል። ወደ ተከታዩ ጉዳያችን እናልፋለን። በአዲስ አበባ በሚገኙ ነዳጅ ማደያዎች በተለያዩ ጊዜያት የነዳጅ አለመኖርና ረጃጅም የተሽከርካሪ ሰልፎችን እንመለከታለን። በእነዚህ ጊዜያት ታዲያ አሽከርካሪዎች የገንዘብና የጊዜ ብክነት ይገጥማቸዋል። ተመሳሳይ ችግር የገጠመው ወጣት ናትናኤል ስምሆን በእነዚህ ወቅቶች ነዳጅ ያለባቸውን ማደያዎችና በማደያው ያለውን የተሽከርካሪ ብዛት ባሉበት ሆነው ማወቅ የሚያስችል የሞባይል መተግበሪያ ሰርቷል። ባልደረባችን ኤዶ ማማረ ከወጣቱ ጋር ቆይታ አድርጋለች። ከራሱ አንደበት እንከታተለው። ስሜ ናትናኤል ሰማሆን ይባላል። በኢትዮሊንከር ቴክኖሎጂስ ውስጥ የዋና ስራ አስኪያጆኝ ነው የምሰራው እና የድርጅቱን ባለቤት ነው ነ ኢጂስም የሚባል መተግበሪያ ላይ አሁን ከባልደረቦቼ ጋር ሆነን እየሰራን ያለን ኢጂስም አላማ አድርጎ የተነሳው በአጠቃላይ መላው ኢትዮጵያ ላይ ያለውን የነዳጅ መፈለግና አሽከርካሪዎች የተቸገሩ ያለበትን ችግር ለመፍታት አቅዶ የተነሳ ነው። ለጊዜው ግን በተወሰኑ አካባቢዎች እስኬል እያደረግን ስፔስፊክሊ በቦሌ አካባቢ ነው የጀመር ነው እና ማህበረሰቡ ባለበት ሆኖ ነዳጅ ት እንዳለ ከነሰልፉ ማየት እንዲችል የሚረዳ መተግበሪያ ነው። መጀመሪያ መነሻዬ የኔ የራሴ መቸገር ነው። ነዳጅ ለማግኘት ካለበት ከምኖርበት አካባቢ ትንሽ ሰልፍ ያለበት ይኖራል። ባለማወቅ ሰው ረዥም ሰልፍ ያለበት ጋር ሲሰለፍ ይሄን እኮ ሰው ቢያቅ እዚህ ጋር አይሰለፍም ነበርና ጊዜውን ይቆጥብ ነበረ በሚል አሳብ የተነሳ ነው የጄሲምን ቢውልድ ለማድረግ ከአራት ወር በላይ ነው የፈጀብን። ያው ብዙ ቲም ስላደረግ ነው ጊዜው ማሳጠር ችለናል። በውስጡ ዳታውን ለመሰብሰብ ብዙ ሶርሶች ናቸው ያሉን። አንደኛው እኛ ራሳችን የምንቀጥራቸው በየጋዝ ስቴሽኑ ቆመው ያለውን ሰልፍና የነዳጅ መኖር አለመኖሩን ከራሳቸው ከነዳጅ ማደያዎቹ መረጃ ወስደው ሪፖርት የሚያደርጉ ናቸው። ሁለተኛው ደግሞ ዋነኛው ደግሞ አሁን ከነዳጅ ሚኒስቴር ጋር አብረን ጥያቄም ፕሮፖዛሉን ሰጥናቸዋል። እነሱ ሲመልሱልን መላው የጋዝ ስቴሽን ኦነር በሙሉ አዲስ አበባ ውስጥ ያለውን በመጀመሪያ፣ ከዛ መላው ኢትዮጵያ ውስጥ እራሳቸው ጋዝ ስቴሽኖቹ አለን ነዳጅ ብለው ዲጂታሊ ካለበት አይቶ ወዳለበት እንዲሄድ ይረዳ። እንግዲህ መተግበሪያውን ዳውንሎድ ያደረጉ ሰዎች ያለምንም ሚዲያ ወደ መቶ አካባቢ ደርሰዋል። አሁን ሰብስክሪፕሽኑን የአመት የከፈሉ አሉ። ስለዚህ ተቀባይነቱ በጣም ፖዚቲቭ ነው። ለመጠቀም የመጀመሪያው ዳውንሎድ ማድረግ ነው። የቀን የሙከራ ጊዜ አለው 20 ብር፣ 30 ብር አፕ ላይ ቢከፍል ሰስቴን ማድረግ ይቻላል። መተግበሪያ አሁን የከለል ነው መጀመሪያ የጀምር ነው ከቦሌ ነው። ከዛ ስኬል እያደረግን ገርጂ ላይ ያለ ለሞቴል፣ መገናኛ፣ ካሳንችስ ላይ አለ እና ወደ ወሰን እና ለአንበረት አካባቢም ያሉ ጋር ስቴሽኖችን እያሰፋን እየሄድን ነው። አሁን ወደ ሰባ ሁለትም ጠጋ ብለናል። እያለን እያሰፋን እንሄዳለን። ግን ከፐርሰናል ኤክስፔንስ አንጻር ማኔጅ ለማድረግ ስለሚከብድ በፐርሰናልም ሰፖርት ማድረግ የሚችሉ በገቨርንትም ደረጃ በመንግስት ደረጃም ሊረዱ የሚችሉ ካሉ ትብብራቸውን መጠየቅ እንፈልጋለን በዚህ አጋጣሚ። በመጨረሻም ወደ ውጭ ምንዛሬና ዓለም አቀፍ የገበያ መረጃችን ስናልፍ ዛሬ በኢትዮጵያ ንግድ ባንክ አንዱ የአሜሪካን ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ131 ብር ከ87 ሳንቲም እየገዛ በ134 ብር ከ50 ሳንቲም እየሸጠ ነው። እነዚህንና ሌሎች ተጨማሪ መረጃዎችን እንከታተል። ክቡራን ተመልካቾቻችን የኢቲቪ 57 የቢዝነስ ዜና በዚሁ አበቃ። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ጥሩ ምሽት ይሁንላችሁ።